እና ቤተሰቦች ትዳር እኮ ትዳር ማለት ጥብቅ አድርጎ መያዝ ነው እንጂ ትዳር እንደዚህ እንደ ጨዋታ የህፃን ልጅ የሚጫወተው ጨዋታ አይደለም። ትዳር ማለት ነው እና ትዳር ማለት ከባድ ነው። አንድ ትዳር እኮ ትዳር ውስጥ ከገቡ ልጅ ካሉ ቤታችን ውስጥ በቃ ቁጭ ብሎ ስለ ትዳር ማሰብ ነው እንጂ ሚዲያ ላመጥቶ እንደዚህ ግ ባሌ እንደዚህ ያደርገኝ ባሌ ሌላ ሚስት አመጣኝ ባሌ ሌላ እንደዚህ ያደረገኝ፣ እስቲ የሚዲያ ሰው ፍረዱን ምናምን ያላችሁ፣ አንዳንድ ጊዜ በዚህ ይመጣላችሁ። አንዳንድ ጊዜ ምን ታረጋችሁ መሰላችሁ? የሆነ ደስታ ካለ ውይ ባለ እንደዚህ ነው ውይ ባለ እንደዚህ ነው ብላችሁ ትናገራላችሁ። ግን ባላችሁ ስታጠፉ ባላችሁ ስታረጉ እንደዚህ ያረገኝም ወደ ቀጠቀጠኝ ሌላ ፍቅር አይዞ መጣ ምናምን ብትሉ ማለት ነው የሚዲያ ሰው ምንም ማረግም ሲጀምር ማለት ነው። የሚዲያ ሰው ምንም በቃ አይቶ መሳቅ አይቶ መደሰት ነው እንጂ የሚዲያ ሰው ምንም መሳቃት ይሆናላችሁ እናንተ እንጂ እኛ ምንም አልሆንም። ስለዚህ እናንተ በቃ እንዳይጻልች ሕጻን ልጅ አሁን ሁሉም ነገር ታውቃለች ከእናንተ በላይ ማለት ነው። እና ስለዚህ እንደዚህ ማድረጋችሁን ጥሩ አይደለም። በዚህ ቢቀር ብር ቢመጣም በዚህ ቢቀር ይሻላል። እና ነገ እናታችሁ ምንድን ነው የምትላችሁ? አባታችሁን፣ ይሄ ቪዲዮ ስያይ ምንድን ነው እንጃ። በጣም ከባድ ነው። ታቃላችሁ፣ ከባድ ነው እውነት። እና ስለዚህ እንደዚህ ብታረጉ እንደዚህ እናረጋለን፣ እንደዚህ ነገ እንታረቃለን፣ እንደዚህ እንደዚህ እናረጋለን ካላችሁ ይሄ እንደ ማንድ ንፋስ ንፋስ፣ አንድ ትዳር ውስጥ ንፋስ ከገባ በቃ አይቆምም፣ አያስተካክልም ማለት ነው። አሁን አብርሽና ሩታ ስንት ጊዜ ተጣሉ? ስንት ጊዜ ማለት ነው። ስንት ጊዜ ተጣሉ? ስንት ጊዜ ተጣረቁ? እሱ አዱ አይ መጦ ሰርግ ድግሶ ሰርግ እንደፈለገ ሄዶ ማማት ውስጥ ማማት ውስጥ ሰርግ ድግሶ፣ በቃ እነዚህ ምንድን ነው? ትዳር ፈጣሪ ከተባረከ ትዳር ቆንጆ ያና ከእናንተ ቤተክርስቲያናት ሄዱ። ምናትዩም እንደፈለጋችሁ ትጫዋት፣ እንደፈለጋችሁ የአመት ባል ምንድነው? አመት ባል ላይ እንደዚህ ሰርግ ድግታችሁ ማማት ውስጥ ሰርግ ድግሱ፣ ታፈቱ ታየሹ። ችዳር ማለት በአመንታ ማለት ነው። ቤተክርስቲያን ሄዶ በቃ ፈጣሪ ይባረካል። እንደ በስማም ማለት እኮ ጥሩ ነገር ነው፣ ቆንጆ ነገር ነው፣ አሪፍ ነው። እናንተ ነው እናንተ ግን ማማት ውስጥ አገቡ። አሁን ማማት ውስጥ ሰው ስደት ያደርጋል እንጂ ማማት ውስጥ ማንም አይገባም። እሱ ዱባይ ያመጦ እንደፈለገ ብር እያለ ምን አለ ምንም አያስብም። የወደፊቱ አያስብም። የዛሬ ብቻ በልቶ ጠጦ ወደ ነፍቶ እንደዚህ ማውራት እንደዚህ ምንድን ነው ሶፍ ለብሶ እሷም፣ እንደዚህ በቃ እንደፈለገች ለብሳ እንደፈለገች ወጣት እንደ ፈጣሪ እኮ አንድ ጊዜ ፈተና ይሰጥሻል፣ ሁለት ጊዜ ይሰጥሻል። ሁለቱ አንዱ ካለፍሽ አንዱ ያልፋል። አንዱ አልፍ ፈጣሪ ማለት ነው። ለምን እንዴ ዝም ብለን እኮ ዝም ብለን እንደፈለገ መሆን እንችላለን፣ ግን አንድ ጊዜ የሚቆጭ ነገር አለ። እና ስለዚህ ሁላችሁም ማለት ነው፣ ሁላችሁም ሲታስተካክሉ ትዳራችሁን አስተካከላችሁ ቤታችሁን ቁጭ የሚዲያ ሰው ምንም አረጋችሁ ምንም ማለት ነው ያ ከዛን የአብርሽን የሷ ሲስተር ማለት አቢ አቢ ማለት ነው። እና እሷም ጀመረች ወንድሟ እንደዚህ እሷም እንደዚህ። ምንድናችሁ እናንተ ቅራቅም በሁላ ቅራቅም በሁላ ማለት ነው። እንዲህ ምንድን ነው? የሷም የሆነ ጉቾ ነገር ይዛ መጣች። ባላ ፈጣሪ ወይ ጠብቀኝ፣ ፈጣሪ ወይ ጠብቀኝ። እውነት እንደዚህ ማድረግ እንደዚህ አንዴ። በፊት በፊት እኮ በፊቱን ልብሳችሁን እና የአሁኑ ልብሳችሁን እዩ። ያሚ በፊት በፊት ልብስ የምትለብሰ አሁን ይሁ እንዲህ በቃ ስቅብጥ ብጥ ብር ካገኛችሁ እሺ፣ ገበጥ ብጥ ማለት እኮ ጥሩ አይደለም። እና ትዳር ፈጣሪ ከተባረክ ምንም። አሁን እናንተ ቤታችሁ በሰንበት ሰንበት ቤተ ክርስቲያን አትሄዱም። ቤታችሁን ሁላችሁ ቤቶች ትሰራላችሁ። እንደ ፈለጋችሁ ትጣልጣላችሁ፣ እንደ ፈለጋችሁ ታረጋላችሁ እንደ ፈለጋችሁ ምን ምንድን ነው? እናንተ ግን ሄዳችሁ ፈጣሪ መለመን ነው እንጂ ፈጣሪ በቃ ሄዳችሁ በቃ እዛ መሰገድ። እናንተ እዚህ ላይ ሚዲያ ላይ መጣችሁ የዱሮ ልብሳችን እንደዚህ ልብሳችን እንኳን ልብስ አይደለም ይቀያራችሁ የምታጠብ ልብስ በሳምንት በአራት አይታጥብም ብለብሳችሁ አሁን ብር የቱ ብር እብድ የሆናችሁ የብር የቱ ብር በልታችሁ በልታችሁ

እብዳችሁን እዚህ ላይ ሚዲያ ላይ መጣችሁ አታሳያችሁ ማለት ነው። እና ቤተሰብ ሼር ሰብስክራይ አርጉና፣ ይሄ ሼር ሼር አርጉና የሩታና የውዬ የሀሚ የምንድን ነው? አንዱ ልጁ ጀመረ፣ አንዱ እንደላ ነበረ እሱ በስማ ብሰሩ ብስራ አይደለም ወይም ስሙ ረስቻለሁ። እሱም አራት ሱድ ሶስት ነው እንደዚህ ማለት ነው። እና አትሽቀበጡ፣ በቃ ይበቃችኋል። ምንድን ነው ማሽቃመጥ? ጥሩ አይደለም። ተረጋጉ፣ እንደ ሰው ሁኑ። ሰው እናንተ ትምህርት ለእናንተ ላይ ትምህርት ወዝዳል። እኛ ምን እንወስዳለን? እናንተ አሽቃቦች። ሰላም ሰላም፣ የሲፈን ቤተሰቦች ደህና ናችሁ አላችሁ? እኔ ያለሁት እግዚአብሔር ይመስገን። ዲኒ፣ እናንተ እንዴት ናችሁ አላችሁ? ወይ እኔ ያለሁት እግዚአብሔር ይመስገን። ዩቱብ ላይ ሰብስክራይብ አታደርጉም፣ ቪዲዮን አታዩም፣ ግን ዝም ብሎ ነው ቪዲዮ የሚሰራ። እና ምንድን ነው የሚያላችሁ መሰላችሁ? እና ባለትዳር ሆናችሁ እንደ ውዬ ስንት ስንት ሰው ነው አሁን፣ ስንት ሰው መሰላችሁ? አሁን አራት ነው ስድስት ነው አሁን ሚዲያ የሚሰሩ እንደዚህ ባለትዳራችሁን እያገላበጡ እያሉ ማለት ነው። እና ግን ምን መሰላችሁ ሚዲያ ላይ ያወጣችሁ ካሜራ ቆሞ ካሜራ ቆሞ እንዴት ነው እንደዚህ የማያደርጉ እና ሁሉም ውሸት ነው። ውሸት ድራማ እየሰሩ ነው። አንዳንድ ስ ድራማ ያለቅሳላል እንደዚህ ነው በቃ። ድራማ የሚሰሩ እንጂ ውሸት ነው እንጂ እውነት አይደለም። አሁን ምን እየተጀመረ ማኖ ሩታና አበርሽ ነው የተጀመሩ እና እሱ ምንነት መሰላችሁ ብዩ ብዙ ብዙ ብዙ እትይታላችሁ። ስለዚህ አብርሽና ሩታ ላይ አይቶ ሁሉም እንደዚህ እናደርጋለን፣ ሁሉም ላይቶ እንሰራለን ብሎ ነው እንጂ ውሸት ነው እንጂ ውሸት ነው የሚጣሉ እንጂ እውነት አይደለም። እና ሁሉም እንደ እንዳብርሽና ሩት እንሆናለን ብሎ ነው እንጂ ትዳራችን እንደዚህ የሚያገላመጡ እንጂ እንደ ሰው እኮ አንድ ሰው ብጣላ ማለት ነው። አንድ ሰው ብትጣላ እንደዚህ ካሜራ ደቅ ነው። እንዴት እንዴት ሰው ይጣላል? ካሜራ ደቅ ነው ማለት ነው። እሱ ግን ካሜራ ደቅ ነው ይጣላሉ። እና እንዴት አንድ ሰው ካሜራ ደቅ ነው፣ ካሜራ ደቅ ነው እንደዚህ እንዴት ይጣላል እንደ ካሜራ ኩሽና ሲገቡ ኩሽና ይገባል እንዴ? ኩሽና ሲገቡ ኩሽና ይገባል ካሜራ። ሽንት ቤት ሲገቡ ሽንት ቤት ይገባል። ሽንት ቤት ሲወጥ ሽንት ቤት ይወጣል ካሜራ። በቃ እንደዚህ እንደዚህ እናረጋለን፣ እንደዚህ እንደዚህ። ስለዚህ እይታ እናረጋለን። እንደዚህ ቪዲዮዎችን ባራራሉ፣ ወጣም ቪዲዮዎችን እይታ የለም። ስለዚህ ሰው እንዳለ የተሳመሰ ነው፣ እውነት መናገር ማለት ነው። ብዙ ጥሩ ጥሩ ጥሩ ጥሩ ሰዎች ነው ጥሩ የሚሰሩ ሰዎች ብዙ አሉ። ጌስቱም ግን አሁን ተልዞ የተጣሉ ነው አለው እና ምንድን ነው ምን ዋጋ አለው? ተጣላችሁ ሚዲያ ላይ አመጣችሁ፣ ነገ ምንድን ነው የሚላችሁ? ልጃችሁት የወልዳችሁ ልጃችሁ ምንድን ነው ነገ? እኮ ይሄ ቪዲዮ አጠፋ። ስለዚህ እናንተ ግን ስለ ስርዓት ብታርጉ አሪፍ ነው ብዬ ነው ማስቡ። ምንም ቢሆን ይሄ የዩቱብ እኮ ምንም ነገ ይጠፋል ይሄ ቪዲዮ አይጠፋም። እና ስለዚህ ሁላችሁም ስራት ስራት ተያዝ ስራት አለ ወይ ስ በቃ አገባብ ስራት ስርት አለ እና ስራ ስራ ተያዙ በቃ። እናንተ ምንድን ነው ምንድን ነው ሚዲያ ላይ ታመጣችሁ ምን ትጨማልቁ ማለት ነው። ነስ መናገር ጨማለቃችሁ ነት ሚዲያ ማጨማለቃችሁ ራሳችሁ ማጨማለቃችሁ ምንድን ነው? እንዴ ሰው እንዴት ትምህርት ይወስዳል? እናንተ ላይ አሁን የምታገቡ ብዙ ሰው የሚያገቡ ብዙ ሀሳብ ያላችሁ እናንተ ግን ሀሳባችሁን አጣፋችሁ፣ እኛ ሀሳብ አጣፋችሁ፣ የኛ ነገ ምን እንሆናለን ብለን እናስባለን። እናንተ እንደዚህ ሚዲያ ላይ ያመጣችሁ እያጨማለቃችሁ እና ነገ ምንድነው ትምህርት እናንተ የምትወስዱ ማለት ነው። እና ስነ ስርዓት ብታረጉ፣ ስነ ስርዓት ብትሆኑ አሪፍ ነው እና ወደ ስትሄዱ ወደ ስትሄዱ እዛ ወደ ሚዲያ ሲመጡ እንደዚህ በቃ የተጨማለቀ ሚዲያ አረጋችሁ። እንደ ብዙዎቻችሁ የሚሰሩ ብዙ አሉ እኮ ሄዳችሁ መስራት ትችላላችሁ። ወጣችሁ መሰራት ትችላላችሁ። እናንተ የመዳማዊ ቤት አትቀመጡም። ኢትዮጵያ ውስጥ ነው ያላችሁ። የት በርገር ሄዳችሁ ቪዲዮ መሰራት ትችላላችሁ። እና እንደዚህ እንደዚህ ማድረግም ጥሩ አይደለም ማለት ነው። አይሁን ይሰውዩ።